ስድስት ወር ስንል መጀመሪያ በደንብ አንገታቸውን ይዘው መቀመጥ ይችላሉ ወይ፣ በስ ትክክል ይቀመጣሉ ወይ፣ ከዛ ደግሞ ለምግብ ፍላጎት አላቸው ወይ ስንበላ አይናቸው እኛን የሚከተል ከሆነ ከዛ ሽታዎችን አይተው ለመቅመስ ለማሽተት ምናምን የሚሞክሩ ሲሆን፣ ምክንያቱም ፕሪተርሞች ሊኖሩ ይችላሉ። ከጊዜያቸው ቀደም ብሎ የተወለዱ ሕጻናትና ስድስት ወር ስለሆናቸው ላይሆን ይችላል። አጀስተብል ስድስት ወሮች አሉ። ሁለት ሳምንት፣ ሶስት ሳምንት እየተጨመረ ስድስት ወር የምንላቸው። ስለዚህ መጀመሪያ እነዚህ ቅድመ መሟላት ያለባቸው ቅድመ ሂደቶች መሟላት መቻላቸውን ማየት ከዛ በኋላ ደግሞ በተገቢ ሁኔታ የሚቀቀሉ ምግቦች ከሆኑ መቀቀል አለ አይደለ። በደንብ መብሰል ካለባቸው የሚበስሉት ይደረጉና ልጆቹ ራሳቸው በእጃቸው አጨማልቀው እንዲወስዱ ማድረግ። እንግዲህ ትልቁን ሚና የሚጫወተው ቤተሰብ ነው። በተለይ ደግሞ ምግቡን የሚያዘጋጅለት የሚያቀርብለት ሰው ትልቁ ሚና ይጫወታል ብዬ አስባለሁ። ሳናስበው አእምሯችን፣ እኛ የምንወደውን ምግብ ለልጆቻችን እንድንሰጥ ይሆናል፣ እኛ የምንጠላውን እንዳንሰጥ ይሆናል አይደለ? ስለዚህ እሱን መጀመሪያ ከሲስተሙ ማስወጣት ይኖርብናል። ሁለተኛ፣ ቅድም ያነሳናቸው የተለያዩ የምግብ ቡድኖች አሉ። የእንስሳት ተዋጽኦ አለን፣ ስጋ፣ ዶሮ፣ አሳ ይመሳሰሉት ማለት ነው። ከዛ የወተት ተዋጽኦ አይብ፣ ቂቤ፣ ከዛ አትክልት ፍራፍሬዎች፣ ጥራጥሬዎች፣ እና የእህል ዘሮች ለምሳሌ ፕሮቲን የስጋ ተዋጽኦ ወይም የጥራጥሬ ነገሮችን፣ ቅባት ያላቸው ምግቦችን ኦሜጋ ስሪ በተለይ መስጠት የሚችሉ የምግብ አይነቶችን። ከዛ ደግሞ በሽታ ለመከላከል ደግሞ እነዚህ ቫይታሚኖችን፣ ሚነራል የሚገኙበት አሰር ያላቸው እንዲሁም ደግሞ የሚበቅሉ ምግቦችን መስጠት ይኖርብናል ማለት ነው። ፈረንጆች እንደ መቶ ምግቦችን አንድ አመት እስከሚሞላቸው መቶ የምግብ ዝርያዎችን የሚል ቻሌንጅ ራሱ ራን ያደርጋሉ። ወይም ይሄ እስቲ እናስሞክራቸው ማለት ነው። ዋና ተግባሩ ሁሉንም ምግብ ማስቀመስ መቻል አለብን። ምክንያቱም ምላስ ጣዕሞቹን ይጽፋቸውና ያስቀምጣቸዋል እንደ ኮድ። ስለዚህ ሌላ ጊዜ ስናስተዋወቃቸው አዲስ አይሆንባቸውም። የመጀመሪያ ሁለት አመት ድረስ ያለው እያንዳንዱ ወደ አፋቸው የሚከቱት ነገር ላላቸው የአእምሮ የአካል እድገትና የበሽታ የመከላከል ሶስቱ ነገሮች ትልቅ ኮንትሪቢሽን ትልቅ ሚና ይጫወታል። ስለዚህ ቅድም ባልነው ባላንስ ካደረግን ተገቢውን የአእምሮ እድገት የአእምሮ እድገት የአካል እድገትና ና የበሽታ የመከላከል አቅማቸውን ይሰጣቸዋል ማለት ነው። ትምህርት ቤት ሲገቡ ነው ወላጆች እንደው ምግባቸው ላይ ማተኮር የሚጀምሩት አይደለም? የሚቋጠርላቸው ምግቦች ና ምናምን እየተባለ መጨነቅ፣ ከሰው እንዳያዩ፣ እንዳይቀኑ፣ እንደዚህ እንዳያደርጉ እየተባለ ግን፣ በቤት ባሉበት ከስድስት ወር እስከ ሁለት አመት ያለው በቃ እንደምንም ያለንን የሌለንን ጉልበት ተጠቅመን መስጠት፣ የዛን ጊዜ እድገታቸውም፣ የአእምሮ እድገታቸውም በጣም ቆንጆ ይሆናል፣ በሽታም ይከላከላሉ። ስለዚህ ጥሩ ያደርገዋል። ብዙ ወላጆች የሚሳሳቱት ያንቃቸዋል ብለው ስለሚያስቡ፣ ወላጅ ራሱ ነው ወይም ደግሞ አሳዳጊ የሚመግበው ሰው ነው የሚሰጣቸው፣ በማንኪያ ወይ በጉርሻ። ግን ልጆቹ ቢይዙት አንደኛ፣ ሴንሰሪ ይሄ የመዳሰስ ነገሮቹን ፊል የማድረግ አቅማቸው እንዴቨሎፕ ያደርጋል። ሁለተኛ፣ እራሳቸው መጥነው ነው ወደ አፋቸው የሚከቱት። ሲበዛ ራሱ ይተፉታል። ስናጎርሳቸው ግን ቀድመን ፑሽ ስለምናደርገው ከኛ ጋር እኩል በስፒድ ለመጥፋት ይቸገራሉ። ሁለተኛ ይሄ ጋግ ኢፌክት እዚህ ምላሳቸው መካከል ላይ እኛ እጃችንን ስንከት ቋቅ የማለት ስሜት የሚፈጥረው ስሜት እነሱ በጣም ቅርብ ነው፣ መሀከል ምላሳቸው ላይ ነው። እሱን ወደኋላ እንዲመለስ ያደርጋል ማለት ነው። ስለዚህ ራሳቸው እንዲይዙ እንዲያጨማልቁት፣ እንዲበሉ መግፋት ወይም ማበረታታት ማለት ነው። ከዛ ደግሞ ይዞታቸውን ምግቦቹን ሳይቀይሩ ለማስተዋወቅ መሞከር